ሁለቱ የክፋት ንግስቶች ዛሬም ቢሆን ተፋጠው ይገኛሉ። ትንሿ ንግስት ትልቋን የቤት ሰራተኛ ሆይ ትልቋ ንግስት እንዴት ብደፍሪ ነው የሚል ምላሽ እየተመላለሱ ነው። ፍጥጫው ተጀምሯል። ኤላ እንዴት ብደፍሪ ነው የአባቴ ብቸኛና ብቸኛ ሀብት እኮ ነው፣ ለምንድን ነው በአግባቡ ያላሽው ብሎ ከአዳይ ላይ ይጮህባታል። ዴብ እና ቤዛ ዴብ በሰማው ነገር የቤዛን ጉሮምቦ አንቆ ይዟታል። ምን አይነት ጨካኝና አስመሳይ ነሽ? ምን አይነትስ ስ ውሸታም ሰው ነሽ? እንዴት በውሸት አባብለሽ አደይ ከዚህ ቤት እንድትባረር ታደርጊያለሽ ብሎ ጉሩም በኋና አንቋት ይገኛል። ኤላም ተከታትሎት ነበር የመጣው። ቤዛ እባክ ልቀቅኝ እያለችው ነው። ኤላ እንደምንም አድርጎ ጉሩም በኋና አስለቅቆላታል። ዴቭም ከአሁን በኋላ አንድ ነገር ብትይ ስለ አደይ እገልሻለሁ የሚል ዛቻ ዝቶባት ነው የወጣው። ኤላም ቤዛን እየመከራት ነበር። ቋንቺ ምን አይነት ሰው ብትሆይ ነው እንደዚ አይነት ነገር የምሰሪው ስለ ክፉ ነገር ማውራቱ ምን አስፈለገ? ቤዛም ራሷን ነፃ ለማውጣት ናውል ነው እኮ አይቻቸዋለሁ ያለኝ እሱን የነገረኝ ሁሉን ነገር ብላ ትነግረዋለች። ኤላም ባልተረጋገጠ ነገር ምንም ነገር ባታውሪ እየተሻለ ነው የሚል ምክር ሰጥቷታል። ቤዛ ምንም እየተቻለች አይደለም፣ የክፋት ንግሥቷ። በሌላ በኩል ለምለምና ናውል ወደ ኤላ ቤት አምርቶ ነበረ፣ ምንም አይነት ኮሽታ ሳያሰማ ለምለም ስታዩ ደንግጣ ነበር። እሺ ታዲያስ፣ ለምን መጣ የሚል ጥያቄም ጠይቀዋለች። ናውልም እንግዳ ሲመጣ እንደዚህ ነው የምትቀበዩ ሻይ ቡና ይባልም ወይ ብሎ ሲጠይቃት፣ አረ ችግር የለውም መርቦ ከሆንማ ምግብ ልሰራለሁ ይችላለው የሚል ምላሽ ስትሰጠው፣ እሺ በዘው ሙያ ሽን እናያለን፣ ግን ደግሞ ከአደይ አይበልጥም የሚል ምላሽም ሰጥተዋለች። እናያለን የሚል ምላሽም ሰጥቷታል። ናውልም አደይ በሁሉም ነገር ብልጥና አስተዋይ እንደሆነች ለለምለም ይነግራታል። ኬኳ አንቺም ቢሆን እንግዲህ አትታምም እያለ እያሞጋገዛት ነው። ለምለም በጣም ተሳቃ ነበር። ካሁን ካሁን ኤላ መጣ አየኝ አላየኝ እያለች በጣም እየተጣደፈች እና እየተቻኮለች ነበር። እሺ ምግብ ከፈለክማ ምግቡን ከሰረውል በኋላ ተሎት ወጣለህ የሚል ምላሽም ሰጥተዋለች። ነውልም እናንተ ሴቶች ደግሞ ችግር አለባችሁ፣ ፍቅረኛና ጓደኛ ከያዛችሁ በኋላ አዩኝ አላዩኝ የሚል ሰቀቀን ትገባላችሁ። አሁን ይሄ ቢወድሽ ነው ወይስ ምንድን ነው እያለ ኤላን በፊቷ ያጣጥለዋል ለምለም አምባጓሮ ታነሳለች። ኤላንማ እንደዚህ እንድትናገረው አልፈቅድም ምንም ቢሆን ፍቅረኛ ነው ያለኝና ብቸኛው ሰውም እሱ ነው። ናውልም እኔም እኮ ወደዚህ ቤት የመጣሁት ጓደኛሽ ልሆን ፈልጌ ነው ይላታል። ለምለም የሴት ጓደኛ ቢሆን እኮ ምንም ችግር የለውም አንተ ደግሞ ወንድ ነህ ትለዋለች። ናሁልም አንቺ እንዳሰብሽው ግን አላሰብኩትም ጉዳዩን ይላታል አንተ በኤላ ቦታ ሆነህ ማሰብ አለብህ የሚል ምላሽም ሰጥተዋለች። ስርዓት ያዝ፣ ስርዓት ይኑርህ እያለችም ነግረዋለች። አንድ ሁለት እየተመላለሱ እያለ አለመግባባት ሲመጣ ውጣልኝ ትለዋለች። ምናልሽኝ? ውጣልኝ ነው? እሽ እወጣለሁ፣ ግን ለምን እንደመጣሁ አልጠየቅሽኝም ከዚህ ቤት። እኔማ አንቺ ሁለተኛዋ ቴንሽ፣ ልክ እንዳደይ ብዬ ነበረ። ነገር ግን ምላሽሽ ከሆነ እወጣለሁ ይላል። ለምለም አዘነች እና የመጸጸት ስሜት ተሰማት። ይቅርታ የሚል ምላሽም ሰጥተዋለች። ችግር የለውም ብሎ ጠጋ ብሎም እጇን እንግዲህ እኔ እስኪ በኤላ ቦታ ሁኜ ምን እንደሚያደርግና ምን እንደምታስቢ ልይ እያለ አይኑን ጨፍኖ እጁን ወደ ለምለም እጅ በመዘርጋት አይኑን እንድትሸፍነው አድርጓታል። ለምለምም በቃ ውጣሌ ትለዋለች። ናኦልም ከመውጣቱ በፊት አዳይ እኮ በጣም ብዙ ችግሮች ያለባት ልጅ ነች፣ ነገር ግን ችግር ያለባት አይመስልም ይላል። ለምለምም እና ኦልግን ይቅርታ ከዚህ ቤት ተመልሰባ መጣ ደስ ይለኛል የሚል ምላሽ ትመልሳለች። አደይ በመንገድ ላይ እየሮጠች ትገኛለች። ሩጣ ሩጣ ከደከማት በኋላም ከነደመቀና ከነኪንጎ መካከል ትደርሳለች። ልዱ እየዘፈነች ነው። እስኪ ዝም በይ ይልና ዴብም ዝም ያስብላታል። አሁን ደግሞ በቃ አደይ ከሌለይ ከዚህ በኋላ ጾባይ አስቸጋሪ ነው አይደል የሚሆነው በቃ ተሰቃየን የሚል ምላሽም ትመልሳለች። ፍቅር አንተን ተጠቅማ ከዚህ ቤት እንድትወጣ አድርጋቸዋት አይደል? ለማንኛውም እነዚህን ሁለት ንግስቶች ባትሰማቸው ተመራጭ ነው የሚል ምክር ለወንድሟ ትለግሰዋለች። ፍቅርም እያማሽ ነው ወይስ ምንድን ነው ብላ ወደ ሳሎን ትመጣለች። ደግሞ ምንሽ ይታማል የሚል ምላሽም ሰጣት ነበር። ፍቅር አልተፋታቻትም፣ አዎ አመቸሽ አለው። ምን ታመጫለሽ የሚል ምላሽም መልሳለች። ሌዶ ዴቭን ቁጭ አድርገው በመካከላቸው ይጨቃጨቃሉ። እናንተ እኮ ትላልቅ ልጆች ናችሁ። ለምንድን ነው ግን የምትጨቃጨቁት? ይላል ፍቅር። ከወንድሟ ፊት እንቅት አረጋታለች። ልዱ አረ ልቀቅኝ እያለች አን ነው ዴብም እህቴ ናት ምንም ብትሆን ጫኳ እንዳትነካት እንዳትደርሽ እያለ እየመከራት ነው። የራሳችሁ ጉዳይ ብሎም ጥሏቸው ተነሳ። ፍቅርም ዴብ ከሄደ በኋላ አንቺ ግን ወንድምሽን ተማምነሽ ነው አይደል ምን ታመጫለሽ ትልና ተመልሳ ጸጉሯን እንቅት አረጋታለች። ልዱም ለቀቅኝ እያለች እየተማጸነቻት ቢሆንም ልትለቀት አልቻለችም። ከዚህ በኋላ አንድ ነገር ብትኝ ጸጉርሽን ነቅዬ መላጣ ይመረግልሽ የሚል ፉከራም ተዝቶባታል። ኤላ መጣና ምን እያደረግሽ ነው ሲላት፣ ለቀቀቻት። ልዱም ኤላ እያመሰገናለሁ፣ አንተ ባት መጣ እኮ ገላይ ነበር የሚል ምላሽ መለሰች ልዱ። ፍቅርም ብላ ብላ ወደ ኤላ ዞረች። እኔ እኮ ፍቅረኛ ለምለም መስላኝ ነበር። አሁን ደግሞ ውሽማህ ልዱ እንደሆነች አላወቅኩም። ለልዱ መደረብና መጨመር ከፈለገማ ካሁን በኋላ ወደ አንተ መምጣቴ አይቀርም። ስለዚህ አትነካካኝ የሚል ምላሽም መልሳለች ፍቅር ኤላም እንዴት ብትደፍረኝ ነው ትናንት ያደገችውና አብረን ያደግነው ልጆች ዛሬ እንደዚህ የምትናገረኝ ብሎ እየተወዛገበና እያሰበ ይገኛል ለማንኛውም ተጠንቀቂያት ፍቅር እንደዚህ ከዛተችውማ አትለቅሽም የሚል ምክርም መክሯት አለ ለልጁ አዎ እሺ አመሰግናለሁ በቃ እንሂድ ብለውም ወጡ አደይም ከነኪንጎ ደርሳለች እየሮጠች ዳይመንድ በሰላም ነው እንደዚህ የምትሯሯጨው ወይስ ደግሞ ያቺ ፍቅር እያሯሯጠች ነው የሚል ምላሽ ይሰጣታል። አይ ፍቅር አይደለችም አባት ነኳይቸው ነው ስራ ላይ ከዋስል ከመንገድ ላይ ያገኘውትን ይህን እየፈለገ ነው። ስለዚህ ከእሱ ለማምለጥ ነው የምሮጠው የሚል ምላሽ መለሰች። ኪንጎም ታዲያ ለምን ከኛ ቤት አቶኙም የሚል ሀሳብ ሰጥቷት ነበር። አዳይ እናንተ ምን በወጣችሁ ስለእኔ የምታስቡ ችግሬን እራሴ ወጣዋለሁ ብላም ትንሽ ቆም ብላ ካናገረቻቸው በኋላ ሄዳለች። ኪንጉ የእኔ ፍቅር ማለት ጀምሯል። አደይ እንደዛ እየተረበተበተች ዳይመንድም፣ አሁን በዚ አይነት ሁኔት በዚ አይነት ውስጥ ሆና ፍቅር ምናምን ትላለ እንዴ ሲለው ነበር። እኛ ቤት ሁኝ ብሎ ስለመከረው ደስ ብሎታል። ዳይመንድ ግን ፍቃደኛ አልነበረም። የሰውን ነገር ታውቁ አይደል በዛሬ ደግሞ የከተማ ኑሮ እንዴት እንደሆነ ይታወቃል። ስለዚህ ሌላ ነገር ብትፈልግ ይሻላታል፣ ወይም ደግሞ ከችኮቿ መካከል ብትሄድ የተሻለ ነው የሚል ሀሳብ ሰጥቷት ነበር። እሺ ችግር የለም ብላ ጥላቸው ሄደች። አሀው የኔ አደይ እኮ ቆንጆ ነች እያለ ያሞካክሳታል። ኬንጎ ኬንጎም አደይ ተጭቃ ያየዋት ምን ላድርግ ይላል። ለምለምና መኦል ይቅርታ ስለተፈጠረው ነገር የሚል ምላሽ ሰጥተዋለች። ሊወጣ ሲል ማንኛውም ነገር ላይ ልረዳሽ እችላለሁ የሚል ሀሳብም ሰጥቷት ነበር። በእኔና በኤላ መካከል ግን በአገባ ጥሩ ነው። ለእኔ አንድ ሰው ጓደኝም፣ ፍቅረኝም ባሌም ሊሆን የሚችለው ኤላ ብቻ ነው። ስለዚህ ከኔ ራቅ የሚል ሀሳብም ሰጥተዋለች። እኔ እኮ ኤላ ሊሆን አላልኩም የሚል ምላሽም መልሷል። ስለ ኤላ አንዳንድ ነገሮች ሲናገርም ስለ ኤላማ ምንም ነገር እንዳትል ብላ ዝም አስብለዋለች። ኤላም ድንገት ይከሰታል። ልዱም ነበረች ኤላን ስተውልሽ አሁን ደግሞ ወደ ናውል መጣሽ የሚል ምላሽ መለሰች። ነገሩ ተቀጣጠለ። ኤላ እንቅ ያደርገዋል ናውለን። ይህ እኮ ቤቴ ነው እንዴት ልትመጣ ቻልክ? ልዱና ለምለምም ስያያዙ ቡጭልኝ ይላታልና ሄዱ። ፍቅር ስልክ እያወራሽ ነው ባርክ እኔ ለማየ ምንም ነገር አልነገርኳትም ትላለች እመነኝ እያለችው ነው የውሸት እምነት ስልኩን ከዘጋችሁ በኋላም ሌሎች ወደ ሳሎን መጡና አንቺ ፍቅር ቁርስ የለም እንዴ ከዚህ ቤት በራብ ልትገይን ነው ይላሉ ሴት አደልሽ እንዴ ከእኔ ጋር አፍሽን ከምከፍጭና ከምትካፈጭ እሰርተሽ የሚል ምላሽ መልሳለች ደግሞ ስራ ግንጀልሻለሁ ቤዛ ስራ እየተገኘውን ምሰሬ ስለዚህ እኔ ገንዘብ እከፍልሻለሁ፣ አንቺ ኪችን ገቢና ስር የሚል ሀሳብም ሰታታለች። ቤዛ በጣም ትናደዳለች። አዳይን ማስወጣት የቆጨኝ እናንተን ነበር ሰብስቤ ማስወጣችሁ። ናውለና ለዱር ካፌ ነበሩ ካፌ ከወሰዳ በኋላ ክፈል ትለዋለች። የለኝም ይላታል። ገንዘብ ከሌለሽማ ወይ እቃውን ታጥቢያለሽ፣ ደግሞ ወይ የሆነ ነገር ታደረግያለሽ። እቃማ ላያጥፍም፣ የሆነ ትራንስፈር አድርግላቸዋለሁ ትላለች። አንቺ ሰው ምን ይለኛል በለሽ ነው ወይስ ደግሞ ከኔጋ ስለሆንች ነው ይላታል። እንደምንም ብሎ ገንዘቡን ከፍሎ ይወጣል። ዴቭም ስልክ ይደውላል። የትነሽ ይላታል። ከኤላ ጋር ኤላ ልሸኛው የሚል ምላሽ ነበር የመለሰችው። ናኡልም ሐሳቧን የተመለከተና ንግግሯን ያዳመጠ ቋ አንቺ ለምንድን ነው እንደዚህ ቁጥጥር በዛብሽ? የሚል ሐሳብ ሰጥቷታል። ይህ ሁሉ ቁጥጥር የበዛብኝ በአንተ ምክንያት ነው። አንተ ካገድከኝ በኋላ ዴቭ መቆጣጠር ጀምሯል፣ ስለሚያስብልኝ ነው አለችው። አሁን አንቺ ታገዝሽን የሚባለው ቀበጥ እያላትም ነበር። ለማንኛውም መንሄድ ብለዋል። ለምለምም እኔና እየጠረጠርከኝ ባልሆነ የሚል ሐሳብ ሰጥተዋለች። ለኤላ ከነውል ጋር ስላየኝማ መጠርጠር የለብህም ታዲያ እንዴት ታስብ የሚል ሐሳብም ሰጥቷታል። እንደዚህ እያወሩ እያለ በሩ ይንኳኳል። አዳይም መጣች። ይቅርታ አባቴ እኮ እየፈለገ ስለሆነ ወደ እናንተ መጠዋለች። ችግር የለውም አሏት። በቃ ምግብ ልስራልሽ አሉና ምግብ ለመስራት ሄደች። ለምለም ኤላም ለምንድን ነው አባሽን ፊት ለፊት የማትጋፈጩ የሚል ሐሳብ ሰጥቷታል። የኔ አባት እኮ የሰዎችን ስሜት የሚረዳ አይደለም ይህ ነገር ከኔ ስለደረሰብኝ ምናልባት እውነቱን ብታወሪው እንደዛ ትሆኝም። እኔ ከአባቴ ጋር ፊት ለፊት ብጋፍ ኑሮ ሊሊ ራሱ እንደዛ ትቸገርም ይላል። ዳይመንድ እና ኪንጎን ቁጭ ብለው እያወሩ ነው። አደ የተጨነቀች አይደል ይላሉ። ዳይመንድም ስለ አደይ አባት ኃይለኝነት እያወራው ነው። እንደዚህ እያወራው ከርቀት ናውልን ያዩታል። ያ ናውል ነው እንዴ? ደግሞ ከዚች ጋር ታየ በቃ ከዛችን ከዝችም ይላሉ። ናውልም መጣ ሰላም አሏት። ከማን ጋር ነበርክ? ያ ወዜ ጋ ነኝ። ኪንጎ ታዲያ የልጅ ወንድ አይሆንም እንዴ? ከዛችም ከዚች የሚሄድ እያለ ነው። ወንድ ቢሆንም አነው ከዛችም ከዚች የሚሄድ ይለዋል ዳይመንድም። ናሁል ከተቀላቀላቸው በኋላ ኪንጎ ያጉረመርማል። ቆይ አንተ ለምንድን ነው እኔን ሰተኝ የምታጉረመርመው? ብሎም ጠየቀው። አሀ ለካ ያዳይ አፍቃሪ ነ ይለዋል። አዎ ነኝ ይላል። ታዲያ አዳይ እኮ ለኔ እህቴ ነች ይለዋል። ያም ይህም እየመጣ እህቴ ቴ ይላል። ዳይመንድም ከት ብሎ ይስቅና አይዞህ ያንተም ቀን ይመጣል እህቴ የምትልበት የሚል ምላሽ ይሰጠዋል ታለ ያለህ እኔ እህቴ እንድትሆን አይደለም የምፈልገው ሚስቴ ነው፣ ይላል ተናዶም፣ ጥሏቸው ተለየ። ቤዛም ብዕራብ ልገኝን ነው እንዲያለች ከፍቅር ጋር እያወራች ነው። ልጁም መጣችና እንደዛው አለች እየተጨቃጨቁ ነው ሴቶች ሴት አደላችሁ ሰርታችሁ ብሎ እንጂ፣ ዴብም እዚህ ተሰብስባችሁ ምንድን ነው የምትጨቃጨቁት ይላል። በይተነሽና ሰሬ በቃዴ ከሄድች ሁሉም ነገር ቀረ ይድል አለ ዴብ። አንተ ከልከኝማ እሰራለሁ፣ ቡናም አፈላለሁ አለችና ፍቅርም ተነሳች። ለዶም የምትሰራ መስሏት በይተነሽ እና ሄጅ ሰሪ ትላታለች። ቤዛም ሄጅ አለቻት። አንቺ ደግሞ ከናውል ጋር ምንድና ያለች ትላታለች። ቆይ እናንተናው ማን ይችላችኋል? አዳይ የነበረች ወጣችላችሁ። ሌላ ሰራተኛ ቢመጣ ማን የሚችላችሁ? እያለቻቸው ነው ልዶ እውነት ነው። ማን ይችላቸዋል? እነዚህ ሁለት ሰይጣን ናቸው እኮ። ኤላ ከለምለም ጋር ከአዴ ጋር ከመካከላቸው የሆነ ያልተግባቡት ነገር አለ። ይህ ነገር ቢፈታ ቀላል ይሆናል እያለ ሀሳብ እየሰጠ ነው። እስከ መቼ ነው እንደዚህ የሚሆኑት አለ ለምለም። አዴ ከዚህ በመሆኑ አደብሯል እንዲ የሚል ጥያቄ ጠይቀው ነበር። አረ በጭራሽ ብሏል። ናሁልም ቁጭውን ቁጭ ብሎ ከቤቱ ሄዶ በጣም ናፍቀሽኛል እያለ ከእናቱ ጋር ያወራል። በድንገት ልዱ ትከሰታለች። እንዴት መጣሽ ብሎም ይደነግጣል። እማየ ሙታለች አላርግም። እንዴት ነው የምታወራት? ኮሞታለች ግን ደግሞ በመንፈስ ሁሌም አብራኝ ይላታል። ከዚህ ብቸኝነት ማ ስለወጣሽ እናመሰግናለሁ እያለ እያመሰገናት ነው። ቤዛም ሌላ ሰራተኛ ያስፈልጋል ትላለች። ፍቅርም ለእናቷ ደውለችና ሰራተኛ ያስፈልጋል እያለቻት ነው። አደይ አገናኝኝ የሚል ምላሽም ሰታታለች። እኔን መኝኝ እያለቻት ነው። እናቷ ግን በጭራሽ አላመነቻትም መሰለኝ ስልኩን ከጀሯ ላይ የዘጋችባት አደይ ሳሎን ላይ ቁጭ ብላ እያጸዳዳች ነው። ኤላም ነበረ ምላክ ግዝሽ ምንም አደይ ይህ ፋይል በጣም አስፈላጊ ነው እና ጥሩ ቦታ አስቀምጮ ይላታል እያጸዳች ያለ ድንገት ጠረጴዛ ላይ ነው ያለው ፋይሉ ውሃ ይደፋበታል ፊቱ ላይ ኤላ በጣም ይናደድ እና ይጮኋል አንቺ ምንድን ነው እንደዚህ የምታደርገው ተጠንቀቂ ብዬ እኮ ነግሬሽ ነበረ ይህ እኮ ያለኝ የአባቴ ሀብት ነው ብሎ በጣም ይጮባታል ለምለም ሰማች እና መጣች ምንድን ነው አለችው ኤላ በጣም ነው ያሳቃይ ሲጮህ ተቀይሯል ሁሉ ኤላም አንቺ የልብ የልብ የሰጠሻት እንደውም እንደዚህ እንድታደርገው አሁን እኮ ነግሪያት ነበረ ብሎ ይጮባታል። እሺ ይቅርታ፣ ችግር የለውም። በዛ በዛሬ ደግሞ ያንተ ጥፋት ነው አለችው። ለምን እዚህ ላይ አስቀምጥከው አለች። አሁን ይቅርታ ጠይቃት አለች። አደይም ለምለም፣ የኔ ውድ ጓደኛ፣ በጣም ነው ማመሰግነው ቤታችሁን ስለከፈታችሁልኝ ብላ በጣም ጥሩ ጥሩ ቃላቶችን እየተነገረች አነበር። ከአሁን በኋላ ግን እቄ ነሽ መሄድ አለብኝ። እኔም እኮ በየሰው ቤቱ በርማን ኳኳቱ ሰለቼ ብላ እቃውን ይዛ ወጣለች። ሰላም ጤና ይስጥልኝ። ይቻላል ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ።